ማለት መዋደድሽን ውጪ ላይ በመሳሳም ማለት ይዋደዳሉ እንዲባል ነው ወይስ ለማሳየት ነው? ወይስ እንጃኔ በጣም ነው የሚሳሳሙት ሚዲያ ላይ ማለት ነው። ማለት ይሄ ማለት አንደኛ ሰው እይታ ውስጥ ስትገቢ፣ በጣም መጥፎ ነው የሰው እይታ ማለት ነው። ለምን ሁሉም ሰው ያንን ህይወት ስለሚቆቆብ በጣም አትኩረን ስለምናያቸው ለትዳራቸው አደጋ ይፈጥርባቸው ስላላቸው ላይ ነገር ችግር አይፈጥርባቸው። ምክንያቱም እይታ ውስጥ በጣም በትኩረት ስለሆነ የምናያቸው ማለት ነው ተረዳሽ? እና ሁለተኛ ደግሞ አንዳንዴ ሰው ፊት የምናሳየው አክትና ከጀርባ ያለው የሆነ ነገር አለ። ሙሉ ለሙሉ እንደዚህ ፍቅር ሆነን አንኖርም፣ እውነት ለመናገር ማለት ነው። ለመሰልች በርቀትና አንድ ላይ ስንኖር መዋሃዱ ራሱ ቀላል አይደለም። ገባሽ ገና ጀማሪዎች ናቸው። ገና ትክክለኛው ባህሪ እየፈነዳ እየፈነዳ የሚወጣበት ታይም ነው። ገባሽ በውጭና አንድ ላይ ስትሆኝ ደግሞ የሆነ ብዙ ነገር ሊመጣ ይችላል። አዎ ከፍቅረኛ ጋር ወይም ከትዳር ባልሽ ጋር ጋራ ትጥፍጥፍ ማለት ደግሞ ደስ አይልም። እንዴት ነው ይህን ነገር ትቶጅዋለች። ትክክለኛም ቢሆን አንለያየም አይነት ነገር ንፋስ አይገባንም ሴቶች ነው የሚያልቅ ያው ፍቅር ያልቅና፣ ይባላል ለሱ ማለት በጣም ውድ የፍቅር የማር ምን ያለ ሁላ ማለት ነው። አንቺ አንተ በጣም የሚያስጠላ ነገር። ቆይ ኮሜንት እና በበላቸው እምቲ በእንደዚህ አይነት ነገር ቀልድ የለም። ልክ ነሽ። ባልና ሚስት በተለ አይደለም፣ ያሳደገችኝ የአያቴ ሚስት ናት እንደ እናቴ እወዳታለሁ። ሺ ዓመት ትኑርልኝ። ዋ አው አሉ እንደዛ ወርጦ እሙ አሪፍ ነው። ልክ ነሽ። ደበቅ ማለቱ አይከፋም ነው በትክክል። እኔ አይመቸኝም እንደሱ ነው አዩኝ ሲጀምር፣ ሶሻል ሚዲያ ላይ ማለት ነው። ደብቆ ደብቆ እዚህ ጋር ለኛ እይታው እይታ ምንድነው የሆነበት? በቃ እጅና ጓንት ምናምን ግን ኖ ውስጥ ላይ እንደዛ አይደለም ነው ምላት። ይሄ ደግሞ ማለት ነው ለምን ማለት እኛንስ ማለት አሁን ይሄ በነሱን እያየ ስንት ሰው ነው ትዳር የሚመኘው? ማለት ትዳር መመኘቱ እነሱን አይተው ጥሩ ነው። አንዳንድ ጊዜ ሳናስተውል ቸኩለን ልክ እንደ ነሱ አይነት ላይፍ ይመስለንናል ዘው ልንል እንችላለን ማለት ነው። እና ያንን ብቻ ሳይሆን ማሳየት ያለባቸው አሁን ለምሳሌ ሲዋሃዱ ያለው ነገር ሁለተኛ ደግሞ መሳሳማቸውን ውጭ ላይ ባያደረጉት ብሻል አደለ በቃ ውክ ይገባን እኮ ባልና ሚስቶች ናቸው ይዋደዳሉ፣ እናቃለን እኮ በቃ ውቀን አለ በመሳሳም አደለ፣ የእነሱ ፍቅር እኮ እምናውቀው ማለት ነው አይደል እንዴ ውስጡ ያለውን ችግር አብረው ወይ ደግሞ መንጣት አለብን ፍቅራችን ይሁ የሚሉ ከሆነ ውስጡ አሁ ለምሳሌ እነሱ ጀማሪዎች አይደሉ ውጭ ላይ በፍቅር ሲገናኙ እና አሁን ላይ ያለውን ፍልም ያገፉሻል። አሁን ብዙ ነገር እየወጣ ለምሳሌ ካልሲውን እዛ ማዶ ሊሆረው ይችላል። ጫማውን እዛ ጋር ሊሆ ሲ ሊደብራት ይችላል። ያንን እንዴት እንደምትቋቋም እሷም የሆነ ነገር ልታረግ ትችላለች። ለምሳሌ እዛ ጋር ውጭ ላይ የሚያገኘት በጣም ፀጥታ ሊሆን ይችላል። ቤት ውስጥ ስትሆን ወይ በሆነ ነገር ስራ ስትሰራ ቁርሻ ሊያገኛት ይችላል። ያንን ታይም እንዴት ነው የሚያልፈው? እንዴት ነው የምታልፈው? እሱን ያንን ነገር ለምን አያሳዩንም? እውነተኛን እያስተማሩን ከሆነ ማለት ነው። ገባሽ? እሱን ነገር ነው ማየት የፈለኩት፣ ታውቂያለሽ? ያንን በቃ አብረው በቃ አይደል? ይሄንን ታግለው ወደ ትልቅ ደረጃ ትዳራቸውን ከዚህ አመት ወደዛ አመት እንዴት ነው የሚያሻግሩት ከዛ አመት ደግሞ ወደዛኛው አመት የሚያሳድጉት ነው ይ ከዚህ ማየት ፈለጉት። እናት ናት ደግሞ እሙ፣ በተለይ ኑሮ አሁን ትዳር ይዘሽ ከባድ ነውና አያስማማ ጭቅጭቅ የሌለበት ከባድ ነው አንዳንዴ ህይወት ከባድና ባይዜው እኛ እንዳሰብናት አይደለንም። በውጪው ላይ ስንሆን ማለት ነው ላይክ በቃ ኖርማል ነው ቀላል ነው ምናምን ብለን ልናስባቸው የምንችላቸው ነገሮች አሉ። ግን ያንን ነገር የምታውቂው እዛ ቦታ ላይ ስትገቢ ነው። እዛ ትዳር ውስጥ ቦታው ላይ ስትሆኚ ነው እንጂ በኖርማሉ ዝም ብለሽ ያ ነገር ጥሩ ነው ምናምን የሚባለው ነገር ስትገቢበት ነው። ባይዜው የትዳር ጣሙን መራራውን፣ ምናምን ጣፋጭነቱን የምታጣጥሚም ስትገቢ ነው። በውጪ ላይ የሆነ አላ አይደለም ቀላል ምናምን የሚመስሉት ነገሮች አሉ። ምን ዋናው ነገር እንግባባ እንዲ እንጋባና ከዛ ምናምን መጨረሻ ላይ ነው ሲመጣ ምን ሲዲያ ነገር ስትገቢበት ነው። ባይዜ ሁሉንም ነገር የምታውቂው ማለት ነው። በውጪ ላይ ኖርማል ሊሆንልሽ ይችላል። ምንድን ነው የሚባለው የሆነ የሚባል ነገር አለ። ምንትስ ከበሮ ሲይዙት ያጓጓል፣ ሲመቱት ያደናግራል። ይቅርታ አድርጉልኝ። እንደዛ የሚባል ነገር አለ እና ትዳርም እንደዛ ነው ባይዜ ማለት ነው። ማለት በውጭ ላይ ስታዩው ምናምን ትለዋለሽ። ምን አያያዙን ካላወቅሽበት፣ ትኩረት ካልሰጠሽው፣ መነጋገር ምናምን ብዙ ነገሮችን ካልሰጠሽው አይደለም ልጅ ይዘሽ ኖርማል አንቺ ራስሽ ሆንሽ በጣም ከባድ ነው ማለት ነው። ስለዚህ ከባድ ነው። እኔ አሁን ላይ ብቻ ያለው ነገር ሲጀመር እኛ እንደዚሁ ራሱ የምንሰማው ከባድ ነው። ለምን በገዛ ልጆቻቸው ላይ ይዘው የምታያቸው ነገሮች በጣም ነው። ሌላ የሚያስፈራ አሁን ላይ አይደለም የእንጀራ አባት ምናም በሚለው ሆነ ብቻ ፈጣሪ ኖ ቆማቆለም ጠላት ቆመ ይቅር ለምን ስትል አንዳንዴ ደፍረሽ መግባት ነው። ደፍረሽ ከገባሽ የሆነን ነገር ልታልፊ ትችያለሽ። ትዳር ባይዘው የእግዚአብሔር ስጦታ ነው በሚለው ነው ነበረ ኮመንቱን አነበብኩኝ ማለት ነው። አሁን ትዳርን ጀማሪ አደላችሁ። በውጭ ያለው እና በውስጥ አንድ አይደለም እና እየተበቀልካት ነው የሚል ኮመንት አየው። ማለት ነው አሁን ይሄ ልጅቷ ወይ ጥያቄ ሊፈጥርባት ይችላል፣ እንደዚህ አይነት ነገሮች ማለት ነው። እየተበቀልካት ሊሆን ይችላል የሚል አመለካከት የሆነ የሆነ ነገር ጨካኝ ነው፣ አትወዳትም፣ እያስመሰልክ ነው የሚመስሉ ኮሜንቶቹን ታዘብኩኝ። ስለዚህ አሁን ይሄ ይሄ አየሽ ተጽዕኖ ያመጣል ትዳር ላይ ማለት ነው። ለዛ ነው ብዙ ትዳርን ጎላ አድርጎ ማሳየት ሚዲያ ላይ ከባድ ነው ጋብቻ። በደንብ ራሳቸው ላይ መስራት አለባቸው ትዳራቸውን ወደ ውጭ ከማውጣታቸው ብ ስለዚህ መጠንቀቅ አለባቸው መጠንቀቅ አለብን፣ ካላገባችሁ ላገባችሁም ላላገባችሁም በጣም ከባድ ነው ምክንያቱም እኛም የምንሰጠው አስተያየት በጣም ኃይለኛ ስለሆነ ማለት ነው የሰውን ልጅ ይበርዛል። በነገራችን እና በጣም እየገረመኝ እና ትክክለኛውንም ነገር ብንማር ቢያሳዩን ደስ ይለናል። ብቻ አባባል ፍቅር አሉ ወይ ለምን አጠፋከው? ፍቅር አሉ እንዴት ነው ነገሩ? ቢያሳዩን እንዴት እንዳባባሉ ለምን አጠፋትፈልጋለ አለ ለማንኛውም እግዚአብሔር የተባረከ የተ ቀደሰ ትዳር ይስጣችሁ። ትዳር ከፈጣሪ ነው፣ ልጅ ከፈጣሪ ነው፣ ሁሉ ነገር ከፈጣሪ ነው። እና መድኃኔዓለም ጥሩ ትዳር ይስጣችሁ። ስለ ትዳር እየመከራችሁ ነው? እየመከርን አይደለም፣ የሚበቃታለን እና ትዳር ማለት ትልቅ ተቋም ነው እንጂ ዘው ተብሎ የሚገባበት አይደለም። በትክክል እና እንደዛ ነው። እግዚአብሔር የተባረከ የተቀደሰ ትዳር ይስጣችሁ። የሰጣችሁም ካላችሁ ይባርክላችሁ። በልጆቻችሁ ደስተኛ ሁኑ። ትልቅ ፍሬ አፍሩበት። ያፈራችሁትን ፍሬ ደግሞ የምትበሉ የምታዩ ሰዎች አድርጋችሁ። በቃኝ እኮ መረኩኝ። ብዙ አሜን አሜን አትሉማ። ከአሜን ይቀራል። ልጆቼ አሜን በሉ። እግዚአብሔር ደግሞ ማለት ነው የምትታመንላችሁ የሚታመንላችሁ ትዳር ይስጣችሁ። ውሃ ቀጠነ ውሃ ቀጠነ የተወጣሽ የተገባሽ የሚል ሳይሆን የኔ ውድ በሰላም ነ የኔ ውድ በሰላም ና፣ መንገዱን ጨርቅ ያርግልህ፣ ክፉ አይንካ። በቃ ይሄንን ትዳር ይስጣችሁ። የምር ትዳር ከፈጣሪ ነው ባይዘ ማለት ነው። መድኃኔዓለም አሳይቶ አይንሳችሁ። በቃ ትዳርን አሳይቶ አይንጣም ትዳራችሁን በይበልጥ ይባርክላችሁ። በረከት ቤታችሁ ይምላል። ዘራችሁን እንደ ምድር አሸዋ ያብዛላችሁ። ብዙ ተባዙ ምድርን ሙሉ በተባለው መሰረት ማለት ነው። በተረፈ በጣም ነው የምወዳችሁ የእኔ ወዶች።